ሰላም፣ የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎችን ይዘናል። ዋና ዋናዎቹ እናስቀደም። የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲከፍሉ የሚያስገድድ ረቂቅ አዋጅ ለፓርላማ ቀርቧል። ዝርዝሩን ከማራኪ የምናደርሳችሁ ይሆናል። በሌላ በኩል የኢትዮጵያ የባህር በር መዳረሻ የማግኘት ምኞት የተሳሳተና ጊዜው ያለፈበት ነው በማለት ኤርትራ ኮንናለች። በዝርዝር እንመለስበታለን። በተጨማሪም በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ከዛሬ ጀምሮ ተግባራዊ መሆን ሊጀምር መሆኑን እንዲሁም ህገ ወጥ የነዳጅ ግብይት ላይ እስከ ግማሽ ሚሊዮን የሚደርስ ቅጣት የሚያስጥል አዋጅ ተግባራዊ መደረጉንና የትምህርት ሚኒስቴር በሀገሪቱ በሚገኙ የመምህራን ትምህርት ኮሌጆች የብቃት ማረጋገጫ ምዝገባ ስርዓት ተግባራዊ ሊያደርግ መሆኑን ከማራኪ የምናደርሳችሁ ወቅታዊ መረጃዎቻችን ናቸው። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ መሆናቸውን አረጋግጣችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እንለፍ። ህገወጥ የነዳጅ ግብይት ላይ እስከ ግማሽ ሚሊዮን የሚደርስ ቅጣት የሚያስጥል አዋጅ ተግባራዊ ሊደረግ መሆኑ ተሰማ። የህዝብ ተወካዮች ምክር ቤት ጥር 1 2017 ዓ ም ያጸደቀው የነዳጅ ውጤቶች ግብይት ስርዓት አዋጅ ከመጋቢት ወር 2017 ዓ ም ጀምሮ ተግባራዊ ሆኗል። ይህ አዋጅ በነዳጅ ግብይት ላይ ላይ የሚፈጸሙ ህገወጥ ድርጊቶችን ለመቆጣጠር ከፍተኛ የገንዘብ ቅጣትና የእስራት እርምጃዎችንም ያስቀምጣል። አዲሱ የነዳጅ ውጤቶች ግብይት አዋጅ 1363 ህዝባር 2017 በተለይም በህገወጥ የነዳጅ ግብይት ተዋናዮች ላይ እስከ 500ሺ ብር የሚደርስ ቅጣት እንደሚጥልም ተገልጿል። የነዳጅ ውጤቶች ከተፈቀደ ቦታ ውጭ ያከማቸው ወይም ያለ አግባብ ሲሸጥ የተገኘ ማንኛውም ሰው የተያዘው ነዳጅ ተወርሶ እስከ አምስት ዓመት የሚደርስ እስራትና ከ350 50000 ብር እስከ 500000 ብር የሚደርስ መቀጮም ይቀጣል ተብሏል። በመንግስት ቁጥጥር ስር ያሉ የነዳጅ ውጤቶችን ከመንግስት ከተመነው በላይ የሸጠ ሰው ለመጀመሪያ ጊዜ ሲያጠፋ ከ350000 ብር እስከ 500000 ብር፣ በተደጋጋሚ ሲያጠፋ ደግሞ እስከ 5 ዓመት በሚደርስ ጽኑ እስራትና ከ350000 ብር እስከ 500000 ብር የሚደርስ መቀጮም ይቀጣል ተብሏል። ከዚህ በተጨማሪ የነዳጅ ማደያ በሌለባቸው አካባቢዎች ያለ ፍቃድ ነዳጅ ሲሸጥ የተገኘ ሰው ነዳጁ ተወርሶ እስከ 5 ዓመት በሚደርስ እስራትና ከ350 ሺህ ብር እስከ 500 ሺህ ብር በሚደርስ መቀጮ እንደሚቀጣም ካፒታል ጋዜጣ ዘግቧል። ቀደም ሲል የነበረው አዋጅ 838 ህዝባ 2006 በነዳጅ ውጤቶች ቁጥጥር ላይ ክፍተቶች እንደነበሩበት የተገለጸ ሲሆን አዲሱ አዋጅ እነዚህን ክፍተቶች ለመቅረፍ ያለመነውም ተብሏል። የትምህርት ሚኒስቴር በሀገሪቱ በሚገኙ የመምህራን ትምህርት ኮሌጆች የብቃት ማረጋገጫ ምዝገባና እውቅና ስርዓት ተግባራዊ ሊያደርግ መሆኑን አስታወቀ። ሚኒስተሩ የመምህራን ማሰልጠኛ ኮሌጆች ስራቸውን በሚገባ እንዲሰሩ ወደ ብቃት ማረጋገጫ ምዝገባና እውቅና ስርዓት እንዲገቡ ማድረግ ይገባል። በቀጣይም ኮሌጆች ምዝገባ በማድረግ የብቃት ማረጋገጫ እውቅና ተሰጥቷቸው የሚንቀሳቀሱበት ስርዓት ተግባራዊ ይደረጋልም ተብሏል። ሚኒስተሩ ይህንን ያስታወቀው የመምህራን ማሰልጠኛ ኮሌጆች ያጋጠማቸው ችግሮችን በመለየት የመፍትሄ አቅጣጫ ለማስቀመጥ ያለመ የምክክር መድረክ ባካሄደበት ወቅት ነው። በምክክር መድረኩ የተገኙት የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ በነበረው የትምህርት ስርዓት ችግር መሰረታዊ የሞራል ውድቀት አጋጥሟል። ይህንንም ለማስተካከል በትምህርት ዘርፉ በአጠቃላይ ከቅድመ አንደኛ ጀምሮ እስከ ከፍተኛ ትምህርት ተቋማት የተለያዩ ሪፎርሞች ተቀርጸው ተግባራዊ እየተደረጉ ነው ብለዋል። የመምህራን ትምህርት ኮሌጅ ጥራትና ብቃት ያላቸው መምህራንን በማፍራት ረገድ ተልኳቸው እንዲወጡ ማድረግ ያስፈልጋል ሲሉም አሳስበዋል። የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ የሆኑት ወይዘሮ አየለች እሸቴ በበኩላቸው በመምህራን ስልጠና ረገድ ሀገራችንን ረዘም ያለ ታሪክ ያላት መሆኗን አንስተው አሁን ባለው ሁኔታ በሚያስተምሩበት የትምህርት ደረጃ በቂ ችሎታ ያላቸው መምህራንን በማፍራት ረገድ ተግዳሮቶች ገጥመውናል ብለዋል። በምክክር መድረኩ የትምህርት ቢሮ ኃላፊዎች፣ የመምህራን ኮሌጅ አመራሮች፣ የኢትዮጵያ መምህራን ማህበር አመራሮችና ሌሎች ባለድርሻ አካላት እየተሳተፉ እንደሚገኙም ከሚኒስቴሩ ያገኘ ነው መረጃም ያሳያል። የአዲስ አበባ ንግድ ቢሮ የከተማ አስተዳደሩ ካቢኔ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ ያወጣውን ደንብ ከዛሬ መጋቢት 10 2017 ዓ.ም ጀምሮ ተግባራዊ እንደሚደረግ አስታውቋል። ተግባራዊ ይደረጋል የተባለው ደንብ በመዲናዋ ዋና መንገዶች ላይ የሚገኙ አገልግሎት ሰጪ ተቋማት ቢያንስ እስከ ምሽቱ 3 ሰዓት ክፍት እንዲሆኑና አገልግሎት እንዲሰጡም ያስገድዳል። ከዛሬ መጋቢት 10 2017 ዓ.ም ጀምሩ ሙሉ በሙሉ ተግባራዊ ይደረጋል የተባ የተባለው ደንቡ ለህብረተሰቡ የማሳወቅንም ስራ ይሰራልም ተብሏል። በደንቡ የተካተቱ ዋና ዋና ጉዳዮች ማብራሪያ በሁሉም የሚዲያ አውታሮች አማካኝነት ማህበረሰቡ እንዲያውቃቸው እንደሚደረግና ደንቡን የማስተዋወቅ ስራም እንደሚሰራም ተመላክቷል። በመዲናዋ ዋና መንገዶች ላይ የሚገኙ አገልግሎት ሰጪ ተቋማት ቢያንስ እስከ ምሽቱ ሶስት ሰዓት ክፍት እንዲሆኑና አገልግሎት እንዲሰጡ የአዲስ አበባ ከተማ አስተዳደር ንግድ ቢሮ መወሰኑን የተመለከትነው ዘገባም ያሳያል። ንግድ ቢሮ ለ11ዱም ክፍለ ከተሞች ሰኔ 7 2016 በጻፈው ደብዳቤ የንግድ ማህበረሰቡ ውሳኔውን በማስገንዘብ ተግባራዊ እንዲያደርጉም አሳስቧል። ውሳኔው የተላለፈው የከተማዋን ኢኮኖሚ ወደ ላቀ ደረጃ ለማሸጋገርና አጠቃላይ የስራ ባህልን የተጀመረውን ቀንና ሌሊት የመስራት ጅማሮ ለማሳደግ መሆኑን ቢሮ በወቅቱ ያወጣው መረጃም ያሳያል። ቢሮ ዛሬ ባወጣው መግለጫ የስራ ባህልን ይበልጥ ለማዳበር የኢኮኖሚ እድገትን ለማፋጠን፣ የከተማን ተወዳዳሪነት እውን ለማድረግ በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት በሚሰጡበት ምቹ ሁኔታ መፍጠር አስፈላጊ በመሆኑ ደንቡ መውጣቱን አስታውሰዋል። የመንግስትና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚሆን ገቢ እንዲሰበስቡ የሚያስገድድ የአዋጅ ማሻሻያ ለፓርላማ ቀረበ። የሚጠበቅበትን ገቢ ሰብስቦ ወደ ፈንዱ የባንክ ሂሳብ ያላስተላለፈ ድርጅትም ሆነ ተቋም ከሚጠበቅበት ገንዘብ በተጨማሪ 10 ከመቶ የባንክ ወለድ ቅጣት እንዲከፍልም በአዋጁ ይደነግጋል። እነዚህን ግዴታዎች ያካተተውና በትላንትና ዕለት ለፓርላማ የቀረበው የህግ ረቂቅ የኢትዮጵያ አደጋ ስጋት ስራ አመራር አዋጅ የሚል ስያሜ ያለውም ሲሆን የአዋጁ ረቂቁ ካሉት ሰባት ክፍሎች መካከል አንዱ ለአደጋ ስጋት ምላሽ ለመስጠት እንዲያስችል የሚሰበሰብ የገንዘብ ሀብትን የተመለከተም ነው። የኢትዮጵያ አደጋ ስጋት ምላሽ ፈንድ የሚል መጠሪያ ያለው ይህ የገንዘብ ሀብት በቅድመ አደጋ በአደጋና ና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽ ና መልሶ ማቋቋም ተግባራት የሚውል እንደሆነም በአዋጁ ረቂቁ ላይ ሰፍሯል። ይህ ገንዘብ ቅስፈታዊ አደጋ ሲፈጠር እና የተከሰተው አደጋ በአስቸኳይ ምላሽ ቅድሚያ መስጠቱን አስፈላጊ መሆኑ ሲታመንበት ጥቅም ላይ ሊውል እንደሚችልም የአዋጁ ረቂቅ ያስረዳል። ፈንዱን በበላይነት የመምራትና የማስተባበር ሚና በአዋጁ የተሰጠው ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ነው። ይህ አዋጅ ለፈንዱ የሚሆን ገንዘብ የሚሰበሰባባቸው ምንጮች የትኞቹ እንደሆነም በዝርዝር አስቀምጧል። የፌዴራል መንግስት የአዲስ አበባ ና የድሬዳዋ ከተማ አስተዳደሮች ከጠቅላላ አመታዊ በጀታቸው ውስጥ የተወሰነ ድርሻ ለፈንዱ እንደሚያዋጡም በአዋጁ ረቂቁ ላይ ተደንግጓል። በፈንዱ ሌላኛው የገቢ ምንጭ የሚሆነው ከለጋሽ አካላት በጎ አድራጎት ድርጅቶች፣ ሀብቶችና ግለሰቦች የሚሰበስቡ ገንዘብ ነውም ተብሏል። የሀገር ውስጥ ሀብት ማሰባሰቢያ ስልቶችን በመጠቀም የሚገኝ ገንዘብም እንዲሁ የፈንዱ የገቢ ምንጭ እንደሚሆን የአዋጁ ረቂቅ ያትታል። ከእነዚህ ምንጮች ውስጥም የመንግስትና የግል ድርጅቶች ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ ገንዘብ አንዱ እንደሆነም በአዋጁ ላይ ሰፍሯል። በገቢ ምንጭነት ከተጠቀሱ ተቋማት ውስጥ የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ይገኙበታል። ድርጅቶቹ ለድምፅና ለዳታ አገልግሎት ከሚከፍሉት የአየር ሰዓት ዋጋ ላይ ለኢትዮጵያ ለኢትዮጵያ አደጋ ምላሽ ፈንድ ገንዘብ መሰብሰብ እንደሚጠበቅባቸውም በአዋጁ ረቂቅ ላይ ተመላክቷል። የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ ላይ ለፈንዱ የሚውል የተወሰነ ገንዘብም መስጠት ይጠበቅበታል። ከበረራ ትኬት ሽያጭ፣ ከፓስፖርትና ቪዛ አገልግሎት ክፍያ፣ የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ የፌዴራል ሰነዶች ማረጋገጫና መዝገባ አገልግሎት በሚሰጠው አገልግሎት የሚከፈል ዋጋ ላይ የሚታሰብ ገንዘብ በተመሳሳይ የፈንዱ የገቢ ምንጭ ይሆናል። የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ ላይም የሚታሰብ ገንዘብን በተመሳሳይ ለፈንዱ ይውላል ተብሏል። የፌዴራል ጉምሩክ ኮሚሽን ከኮንትሮባንድ ንግድ የሚይዛቸውን እቃዎች በአይነት ወይንም በጨረታ ከሸጠ በኋላ ከሚያገኘው ገንዘብ ላይ ለፈንዱ ገቢ ማድረግ እንደሚገባውም የአዋጁ ረቂቅ ያዛል። የኬሚካል አምራች ድርጅቶች ከሚሰጡት የምርት ሽያጭ አገልግሎት፣ የትንባሆና የአልኮል ምርቶች ሽያጭ አገልግሎት ላይ የሚሰበሰብ ገቢ ለፈንዱ ገቢ ከሚደረጉ የገቢ አይነቶች መካከል መሆናቸውም የአዋጁ ረቂቅ ይገልጻል። የባህር ትራንስፖርትና ሎጂስቲክ አገልግሎት ሽያጭ ላይ የሚሰበሰብ ገንዘብ ሌላው ለፈንዱ የሚውል የገቢ ምንጭ ሲሆን ከሌሎች ምንጮች የሚገኝ ገንዘብን ፈንዱ በገቢነት ሊጠቀም እንደሚችል በአዲሱ አዋጅ ላይ ተቀምጧል። ተጨማሪ የገቢ ምንጮች አዋጁን ለማስፈጸም በሚኒስትሮች ምክር ቤት በሚወጣ ደንብ መሰረት ሊወሰኑ እንደሚችሉ የህግ ረቂቁ አመላክቷል። የኢትዮጵያ አደጋ ስጋት ምላሽ ፈንድ በወቅቱ አለመሰብሰብ፣ የተሰበሰበውንም ገንዘብ በየወሩ መጨረሻ ላይ ወደ ፈንድ አካውንቱ ገቢ አለማድረግ፣ መዘግየት ወይንም በሪፖርት አለመግለጽ ደግሞ የተከለከለም ነው በአዲሱ አዋጅ ላይ የተዘረዘሩ አገልግሎቶችን የሚሰጡ ተቋማት በደንቡ የሚወሰነውን ክፍያ ሰብስበው ለፈንዱ ሂሳብ በወቅቱ ገቢ የማድረግ ግዴታም በአዋጁ ተጥሎባቸዋል። የፈንዱን ገቢዎች በሚኒስትሮች ምክር ቤት በሚወጣው ደንብ መሰረት ሰብስቦ ለፈንዱ የባንክ ሂሳብ ገቢ ያላደረገ ድርጅት ወይንም ተቋም ዋናውን ገንዘብና የባንክ ወለድ አስር ከመቶ ቅጣት ጨምሮ እንዲከፍል እንደሚደነግግም በአዋጁ ላይ ተደንግቋል። ክብራትና ክብራን ወደ መጨረሻ መረጃችን አለፍን። ኤርትራ የኢትዮጵያ ባህር በር ላይ መዳረሻ የማግኘት ምኞት የተሳሳተና ጊዜ ያለፈ ነው በማለት ኮነነች፣ አለም አቀፉ ማህበረሰብ ጫና እንዲያደርግም ጥሪ አቅርባለች። ኤርትራ ኢትዮጵያ በዲፕሎማሲ ወይንም በወታደራዊ ኃይል የባህር መዳረሻና የባህር ኃይል ቤዝ የማግኘት የተሳሳተና ጊዜ ያለፈበት ምኞት ግራ አጋቢ ነው ስትል ገልጻ አለም አቀፉ ማህበረሰብ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብርም ግፊት እያደረገች እንደሆነ አሳሰበች። የኤርትራ የውጭ ጉዳይ ሚኒስተር ኦስማን መቀመጫቸውን በሀገሪቱ ላደረጉ አምባሳደሮች፣ ለዲፕሎማቲክ ኮርፕስ አባላትና ለተባበሩት መንግስታት ድርጅት ተቋማት አመራሮች በአስመራ ማብራሪያ በሰጡበት ወቅት ነው ይህንን የገለጹት። ማብራሪያውን በኤክስ ገጻቸው ላይ ያጋሩት የኤርትራ የማስታወቂያ ሚኒስተር የማነ ገብረ መስቀል ኤርትራ በኢትዮጵያ ላይ ጦርነት ለመክፈት እየተዘጋጀች ነው በሚል የሚቀርበው ወቀሳ የሀሰት ክስ ነውም ሲሉ አክለው ገልጸዋል ገልጸዋል። ኦስማን የኤርትራ መከላከያ ሰራዊት በትግራይ ለሁለት ዓመት የዘለቀውን ጦርነት በጥቅምት 2015 ዓ ም ማብቃቱን ተከትሎ በዓለም አቀፍ ደረጃ እውቅና ወዳለው የኤርትራ ድንበሮች መልሶ ተሰማርቷልም ብሏል። አክሎም ሰራዊቱ አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይንም የሚያመለክት ማንኛውም አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው በማለትም ገልጸዋል። እነዚህ ክሶች ከሚናገሩት የቀድሞ የህወሓት አባላት ናቸው ያሉት ኦስማን የኢትዮጵያ ኤርትራ ድንበር ኮሚሽን ውሳኔ ውድቅ ያደረጉና በኤርትራ የስርዓት ለውጥ እንዲደረግ የሰሩ ግን ያልተሳካላቸው ናቸውም ብለዋል። የፕሪቶሪያል ስምምነትን በተመለከተው ኦስማን ኤርትራ የኢትዮጵያ የውስጥ ጉዳይ እንደሆነ ነው የምትመለከተው፣ እናም ጣልቃ የመግባት ምንም ፍላጎት የላትም ሲሉን ገልጸዋል። ኤርትራ በጊዜያዊ አስተዳደሩና ህወሓት መካከል ባለው ግጭት ተሳትፋለች በሚል የሚቀርብ ክስ ካለም ሙሉ በሙሉ ውድቅ መሆኑን ተናግረዋል። የኤርትራ የውጭ ጉዳይ ሚኒስተር ኦስማን ይህንን የተናገሩት የቀድሞ የኢትዮጵያ ፕሬዚዳንት ሙላቱ ተሾመ ኤርትራ የፕሪቶሪያል ስምምነት እንዲዳከም በህወሓት ውስጥ መከፋፈል እንዲፈጠር እየሰራች መሆኑንና በሰሜን ኢትዮጵያ ዳግም ጦርነት ሊነሳ እንደሚችል ማሳሰባቸውን ተከትሎ በሁለቱ ሀገራት መካከል ውጥረት በተባባሰበት ወቅት ነው። በወቅቱ ኤርትራ የቀረበባትን ክስ በማስታወቂያ ሚኒስተሯ የማነ በኩል ውድቅ አድርጋም ነበር። በአሳለፍነው ሳምንት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትግራይ ውስጥ ከሚፈጠረው ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ የኤርትራ አንደኛው እንደሆነ አውቃለሁ ሲሉም ተናግረዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት ሌተናል ጄኔራል ጻድቃን ገብረትንሳይ የኢትዮጵያና የኤርትራ ጦርነት የማይቀር ይመስላል፣ ወታደራዊ ዝግጅቶችንም የመጨረሻ ደረጃ ላይ ደርሰዋል ማለታቸውም ይታወሳል። የአሜሪካ ሴኔት የውጭ ጉዳይ ኮሚቴ ሊቀመንበር ሴናተር የሆኑት በትግራይ ክልል እና በአጎራባች አካባቢዎች ዳግም ግጭት ቢነሳ አስከፊ አደጋ ያስከትላል ሲሉም አስጠንቅቀዋል። ኢትዮጵያና ኤርትራም ውጥረትን በአስቸኳይ እንዲያረግቡም ጠይቀዋል። ክቡራትና ክቡራን የማራኪ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኛችኋቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰነ ጊዜ